አሰብ የኢትዮጵያ ነች ያለው አሰብ የኢትዮጵያ ስለሆነች ነው። ሃንድረድ ፐርሰንት። ሉዓላዊነት ማለት ምንድን ነው? የሰው አፍንጫ የመታ አፍንጫይን አትምታ አለ። እንግዲህ ሰሞኑን እርሶ በትዊተር ገጾት ላይ በአሰብ ጉዳይ ላይ አሰብ በሸፍጥ የተወሰደ የኢትዮጵያን አንጡራ ሀብት ነው የሚል መልእክት የያዘ አጭር ግን ደግሞ አነጋጋሪ የሆነ ጽሁፍ በትግርኛ ጽፈው ነበርና ይህንን ጽሁፎትን ከኤርትራ ወገን አሰብ የኢትዮጵያ አይደለም ይህንን የሚሉ ሰዎች ሉዓላዊነታችንን መድፈር ነው ይላሉ እና እዚህ ላይ ምን ይላሉ? እንዲሁም አያይዘው በሌላ በኩል ደግሞ ኤርትራንም ሆነ አሰብን በጀግንነታችን ወይም ደግሞ በቅንጽምና ነው ያገኘ ነው የሚል መከራከሪያ ጭምርም ያነሳሉ እና እርስዎ ይህንን እንዴት ያዩታል? ይሄ ዋና ጥያቄ ነው። በዚህ ጥያቄ ላይ እኔ ኃላፊነት ወስጄ በራሴ እምነት ነው የምናገረውና የመጀመሪያው ምንድን ነው፣ አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ ኤርትራውያን፣ አደለው፣ የኤርትራ መንግስት። ኤርትራውያንን አልጨምርም፣ እስካሁንም አወራው የኤርትራ መንግስት እንጂ የኤርትራን ህዝብ አልጨምርም። የኤርትራን ህዝብ እንደ ማንኛውም የኢትዮጵያ ውስጥ የኢትዮጵያ ህዝብ አከብራለሁ፣ እወዳለሁ፣ ልዩነት የላቸውም። ይሄ አድማጭ ተመልካቹ ይቀበለኝ። ይሄንን እኔም ማውራው ስለ ኤርትራ መንግስት ነው። አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ ነው ያሉት። እንዴ የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው። እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ እንዴ? ሉዓላዊነት ማለት ምንድን ነው? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ። እንዴ፣ እስኪ እናንሳ፣ ኢትዮጵያ ውስጥ ገብታችሁ ስታበኩ? እንዴ፣ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? የሶማሌን ሉዓላዊነት ደፍረ አልሸባብን እስላሚ ኮርት ከምግዜ ጀምሮ እያደራጀ እኔ ደግሞ እዛ ነው ያለሁት። ከእስላሚ ኮርት ጀምሮ እያደራጀ ስታዘምት፣ የሶማሊያ ሉዓላዊነት ስትዳፈሩ፣ የት ነው የእናንተ ሉዓላዊነት ያለው? ሉዓላዊነት አለ ማለት አለ እንዴ? ደቡብ ሱዳን ይሁን ሰሜን ሱዳን በራሳቸው ጉዳይ ጣልቃ እየገቡ አንዱን እየደገፉ መዋጋት ሉዓላዊነት የሚባለውን ሌላ ግን ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቃለን እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። ትዕግስቱ ድኪያ የለውም። ድኪያ ማለት ገደብ የለውም ማለት ነው እንዴ። የኤርትራ መንግስት በየቀኑ የሌሎችን የጎረቤት ሀገሮችን ጣልቃ ገብነት ወይም ደግሞ የሌሎች ሀገሮችን ሉዓላዊነት በጣሰ ቁጥር የኤርትራን ሉዓላዊነት ለተጠቂነት አልጋለጠ ማለት ነው። ማንም የማንን ነው ያልነካው? ጅቡቲ፣ ሶማሌ፣ ኢትዮጵያ ሁለቱም ሱዳን በተለይ ደግሞ የላኛው ሱዳን አሁንም እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ ማን ነው የሚከራከርልህ ሁሉም ሁሉም ሀገሮች እኮ እንደ እሾህ ነው ወይም እንደ ኩርንቺት ነው የኤርትራን መንግስትና ፕሬዚደንቱን የሚያዩት ኩርንቺት ማለት ክብ ነው እንደ ኳስ በሁሉም ቦታ እሾህ አለው። በተለይ በእግር የሚሄድ ሰው ሁሉም ነው የሚገባበት። እና ሉዓላዊነት የሚባል ነገር እንዴት ይመጣል? አሰብ የኢትዮጵያ ነ ስላላችሁ ሉዓላዊነት እናካችሁ የሚለው ነገር አይሰራም። አሰብን ስለተናገርን አይደለም የኤርትራ ሉዓላዊነት ተነካ የምንለው። ስለ አሰብ እመለስበታለሁ፣ በጣም ግልጽ በሆነ መንገድ በማስረጃ ስለዚህ የኢትዮጵያ መንግስት የኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። የሰው ጎረቤት የጎረቤት ሀገርህን ወይም ደግሞ የጎረቤት ጎረቤትህን ምንድን ነው ጣልቃ እየገባህ ችግር እየፈጠርክ፣ የኔ ሉዓላዊነት አትንካ የሚባል አማርኛ የለም። ተራ ጎረቤት ተራ ጎረቤት ስትወጣ ስትገባ፣ ከብቶችን የሚያስጨንቅ ውሾችን የሚመታ አድርህን አጥርህን የሚነቀንቅ ቤት ጣሪያ ላይ ድንጋይ የሚወረውር ግቢህ ውስጥ ያለውን ነገር የሚያበላሽ ጎረቤት ካለ ያኛው ጎረቤት ሽማግሌ ነው የሚልከው። እባካቸው ይህን ሰው አስታክሱልኝ ከታመመም ወደ ሆስፒታሉ ሰዱት እና ይሄን እንዲያርጉ ተብሎ በሽምግልና ነው የሚሄደው። እንቢ ካለ ደግሞ ተመጣጣኝ እርምጃ ይወስዳል። ራሱን ይከላከላል። ራሱን መከላከል ነው እና ኢትዮጵያ እኮ እራሷን መከላከል ትችላለች። ነገር ግን ምንድን ነው ራስን ለመከላከል ተብሎ ወደ ፉል ስፔክትረም የሆነ ወደ ጦርነት እንዳንገባ የኢትዮጵያ መንግስት እንዲያነ ፍላጎት የለው ፍላጎት የሌለበት ምክንያት ደግሞ ጠቅላይ ሚኒስትሩ በደንብ ገልጾታል ማለት ነው። አሰብ የኢትዮጵያ ነች ያለው አሰብ የኢትዮጵያ ስለሆነች ነው። ሃንድረድ ፐርሰንት ፒሪድ። አሰብ የኢትዮጵያ ነው። ማስረጃ በቀደምለት ይሁን ከሁለት ቀን በፊት አንድ ዘላለም ወይም ሙላለም ወይም አንዳውለም የሚባል ሰው በሆነ የሆነ ዩቱብ ላይ አይቼዋለሁ። አንድ ነገር ከዛ በፊትም የተባበሩት መንግስታት የቅኝ ግዛት በቅኝ ግዛት የነበሩ ሀገሮች ነፃ በሚወጡበት ጊዜ የአገሮቹ ድንበር ምንድን ነው በሚባልበት ጊዜ የቅኝ ግዛት በቅኝ ግዛት የያዙት አገሮች ድም ያደረጉት ድንበር ነፃ የሚወጡት አገሮችም ድንበር ነው ይላል። ይሄ የተባበሩት መንግስታት የምንድን ነው ትሪቲ ወይም አግሪመንት ነው የሚሆነው። ወይም ደግሞ በሌላ መንገድ ተሳስቼ እንዳልሆን እንጂ 1964 የካይሮ የካይሮ አግሪመንት ነው። እንደዚህ አይነት ነገርም አለ። ስለዚህ ምንድን ነው አንድ ሀገር ለምሳሌ ኬንያ እንግሊዝ ናት የገዛችው እና ኬንያ አሁን የያዘችው ቴሪቶሪ በዛን ጊዜ እንግሊዞች የያዙት ነው። ይሄ ለምንድን ነው የሚሆነው ከታንዛኒያ ጋር፣ ከኢትዮጵያ ጋር፣ ከኡጋንዳ ጋር፣ ከደቡብ ሱዳን ጋር በዚሁ ጉዳይ ይሄ የኔ ነው ይሄ የኔ ነው ይሄ የኔ ነው የሚባል ጭቅጭቅ እንዳይኖር ነው። ወደ ኤርትራ እንምጣ። ኤርትራ ከኢትዮጵያ መንግስት በኢትዮጵያ መንግስት ቅኝ ተገዝቻ ያለው ነው የሚሉት። ቅኝ ተገዝተናል ቅኝ ተገዝተናል የሚሉት ከሆነ ኢትዮጵያ ቅኝ ከገዛቻቸው፣ ኢትዮጵያ ደግሞ እነዚህን በሙሉ አካባቢዋን በተለይም በደርግ ጊዜ በሙሉ አደረጃጀት አለው ቴሪቶሪያል ኦርጋኒዜሽኑ ማለት ነው። ደን በዚህ ቴሪቶሪያል ኦርጋኒዜሽን ኢትዮጵያ አምስት ራስ ገዞች ነበሯት። ኤርትራ አንድ ራስ ገዝና ትግራይ አንድ ራስ ገዝ ነው። አሰብ ሌላው ራስ ገዝ ነው። ድሬዳዋ እና ኦጋዴን ነበሩ። አምስቱ በዚህ ራስ ገዝ ነው ስታስተዳድር የነበረው አሰብ ራስ ገዝ ነው። ሰነድ ኖራት አልኖራት፣ ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው አሰብን አይጨምርም ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች አሰብን እንጨምርባት ተባለና፣ አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨመርላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽምና አይደለም የሚሉት አዎ ይህን መጫጣን እንጂ በጉልበታችሁን የወሰዳችሁት አዲስ አበባም ጉልበት ፈጥራችሁ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ፣ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ሶሪ ይሄ ሁሉ ተቀምጦ እያለ? በጉልበታች በቅልጽማችሁ በሱሪያችሁ ነው አሰብን የወሰዳችሁት። የምንለው ነገር ይሄ ነው። ማነው ጠንካራ ወደር የሌለው ጠንካራ ተብሎ ቢጠየቅ፣ ወቅቱ የደገፈው አይዲያ ነው የሚባለው። በእናንተ ዘመን በጉልበታችሁ በጠመንጃችሁ የኢትዮጵያን አንጡራ ሀብት በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ ለማን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 ከራሱ አድጋ ላይ ወርዶ እሱ መሬት ተኝቶ የሚያስተኛንን ህዝብ አንድም አይንቀሳቀስ፣ በአሮጌ የጥንት እቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ምን ያደርጋል? ይሄ ህዝብ ገንዘብ ያገኛል። ባጸ ምጽዋ ቢኬድ በመድፍ የተደበደበ የምጽዋ ከተማ አንዲት ቤት አልታደሰችም። አሰብ አንድ ቤት አልታደሰችም። አስመራ ብትሄዱ ከቆራጡ መሪያችን ከመንግስቱ ኃይለማርያም ጋር ወደፊት የሚል መፈክር እስካሁን ድረስ አለ። ስለዚህ ምንድን ነው መተባበር፣ እድገትን ነው የሚያመጣው መተባበር መጨቋቆኑ ነው። መተባበር ነው ስሙና። ስለዚህ የኤርትራ መንግስት አሰብን ስትይዙ ሉዓላዊነታችን ደፈራችሁ የሚባል ነገር እሱ አይደለም። በመጀመሪያ ደረጃ ሉዓላዊነትን የደፈርከው ራስን፣ ሉዓላዊነትን እንዲደፈር ያደረግከው ራስን በምን የሌሎችን ሉዓላዊነት በመድፈር ከዚህ መቆጠቢያ ያስፈልጋል። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ኢስ ማተር ኦፍ ታይም፣ ማንም ራሱን ይከላከላል። ታንኪዩ።